በከፍተኛ የትምህርት ተቋማት የሚሰሩ የጥናትና ምርምር ስራዎች አያሌ ቢሆኑም ከወረቀት ወርደው የማህበረሰቡን ችግር የሚፈቱት ግን በጣም ጥቂቶች ናቸው ቢባል ማጋነን አይሆንም። እንዲህ ያለውን ችግር በዘላቂነት መፍታት ይቻል ዘንድ የትምህርት ሚኒስቴር በጥናትና ምርምር ስራዎች አዳዲስ ማሻሻያዎችን አድርጓል። ሚዛን ቴፒ ዩኒቨርሲቲም የተቀመጠውን ማሻሻያ መሰረት በማድረግ በምሁራን የሚሰሩ የጥናትና ምርምር ስራዎች በትክክል ችግርን በተግባር የሚፈቱ እንዲሆኑ የሚያስችል አሰራርን ተግባራዊ ያደረገ መሆኑን ገልጿል። አንድ የሆነ ማህበረሰብ ላይ የታዩ የታሰበው የምርምር ስራ ገንዘቡን ተጠቅሞ በወረቀት ሸልፍ ላይ ሲቀመጥ ማየት በራሱ ያማል። ስለዚህ ፈንድ እያደረግን የነበረው ሸልፍ ላይ ማስቀመጡን ነው እንጂ ችግር እንዲፈታ ታስበው አልነበረም ማለት ነው። ስለዚህ ያ ነገር መቀየር አለበት። በዚህ ዓመት መንግስትም የትምህርት ሚኒስቴርም የምርምር ስራዎች ጭብጥ ተኮር መሆን አለባቸው፣ የማህበረሰቡን ችግር የሚፈቱ መሆን አለባቸው፣ የተለያዩ ባለሙያዎች በጋራ ሆነው ለአንድ ችግር በጋራ መስራት አለባቸው በሚል አዲስ ሪፎርም ወጥቷል። ያን መሰረት አድርገን የምርምር ስራዎቻችን ለተፈለገው ችግር ለመፍታት ተደራሽ እንዲሆን ለማስቻል በዚህ ዓመት የሚሰሩ የምርምር ስራዎች ለተፈለገበት ቦታ እዛው ጫፍ ላይ ሂደው ችግር የሚፈቱ መሆን መቻል አለባቸው። ይህን ካላረጋገጥን ገንዘብን መመደብ የለብንም። ሰዎች መርሳዎች መስራት የለባቸው። ከዚህ በፊት የሚሰሩ የጥናትና ምርምር ስራዎች ችግርን በመለየት የሚሰሩ አልነበረም የሚለው ዩኒቨርሲቲው፣ አሁን ላይ ግን የሚሰሩ ስራዎች ጭብጥ ተኮር ብቻ እንዲሆኑ የሚያስችል አሰራር ተዘርግቷል ብለዋል። ጥናትና ምርምር ስራዎች ችግር ፈቺ መሆናቸውን ማረጋገጥ የሚያስችሉ ተግባራዊ ስራዎችም እየተከናወኑ መሆኑን አስታውቋል። ችግር ፈች መሆን አለባቸው። ችግር ፈች መሆን አለባቸው ሲባል ብሎ ትጆታ፣ ፍጆታ አይደለም። በነገራችን እኛ ችግር ፈች መሆናቸውን ያረጋገጥነው ነው እንዴት አድርገን ነው? ሶስቱም ዞኖች ላይ የኛ የምርምር ቲም ተንቀሳቅሷል። ሸካ ዞን ላይ ሄዷል፣ ኦሞ ሄዷል፣ ምዕራብ ኦሞ ላይ፣ ቤንች ሸኮ ዞን ላይ ተንቀሳቅሰናል። ከእነዚህ ዞኖች ውስጥ ደግሞ የተመረጡ ቀበሌዎችን፣ የተመረጡ ደግሞ አባወራዎችን፣ የተመረጡ አርሶ አደሮችን፣ የተመረጡ የመንግስት ቢሮዎችን አግኝተናል። የምርምር ስራ ልንሰራ ነውና የማህበረሰቡ አንደኛ፣ ሁለተኛ፣ ሶስተኛ የምትሏቸው ችግሮች ምንድን ናቸው ብለን በመጠየቅ እሱን አስተካክለን ሰንደን የመጨረሻ ዶክሜንት አድርገን ፐብሊሽ አድርገን አሳልፈል። ስለዚህ እኛ የምንሰራቸው ምርምራዎች ችግራችሁ ይህ ነው ብለን እኛ ለአርሶ አደሩ የምንነግረው ሳይሆን አርሶ አደሩ ራሱ የለየልንን ነው የምንሰራው። ማለት የጥናትና ምርምር ስራዎችን በቴክኖሎጂ ተወዳዳሪ ማድረግ ሌላው በማሻሻያው ከተከናወኑ ተግባራት አንዱ ነው። ዩኒቨርሲቲው የኦንላይን ጆርናል ህትመትን ከማስጀመሩን ባሻገር ሁሉንም የጥናትና ምርምር ስራዎችን ዲጂታላይዝ ማድረጉን አስታውቋል። ሚዛን አካባቢ ያለው ሀብት ምንድን ነው? እዛ አካባቢ ያለው ችግር ነው ኤኒ ፖቴንሻል ሪሰርቸር እኛ ጋር መጥቶ መስራት ቢፈልግ በዚህ ጆርናል ኢንተርናሽናሊ ኮሚኒኬት እናደርገዋለን። ማለት ሁሉም የምርምር ስራዎቻችን ዲጂታል ተደርገዋል። አንድ ሰው የምርምር ስራ ሲያመጣ ከወረቀት ፈገግ ንጹ ነው። ሁሉ ነገሩ ኦንላይን ነው የሚያልቀው። አንደኛው እሱ ነው። ሁለተኛው የሰራናቸው የምርምር ስራዎች የሸልፍ ጣጣ፣ የሸልፍ ቋንቋ የሚባለውን ነገር ለማስወገድ የተሰሩ የምርምር ስራዎች ሁሉም ኦንላይን ዲጂታል ይገኛሉ። ትምህርት ሚኒስቴር በከፍተኛ ትምህርት ተቋማት የሚሰሩ የምርምር ስራዎች የማህበረሰቡን ችግር ተደራሽ ከማድረግ አንጻር ውስንነቶች መኖራቸውን በማስተዋሉ ማሻሻያዎችን ማድረጉን አስታውቋል። ሚዛን ቴፒ ዩኒቨርሲቲም ከዚህ በፊት የነበሩበትን ችግሮች በማረም በአጭር ጊዜ ውስጥ በጥናትና ምርምር ዘርፍ አበረታች ስራዎችን እያከናወነ መሆኑን አስታውቋል። የምርምር ስራዎችን፣ የፈጠራ ስራዎችን የሚያበረታታ በሚያበረታታ አግባብ መምህራን እና የተቋሙ ማኔጅመንት እየፈሰሰ ያልነበረበትን አውድ በአጭር ጊዜ ውስጥ ቀይሮ እጅግ ውጤታማ የሚባል አሰራሮችን ነድፎ እየተንቀሳቀሰ የሚገኝበት መሆኑን ማስተዋል ችለናል። ሚዛን ቴፒ ዩኒቨርሲቲ ከተመሰረተ 18 ዓመታትን ያስቆጠረ ቢሆንም በተቋሙ የተሰሩ ስራዎች ካስቆጠረው እድሜ አንጻር የሚመጥኑ አልነበሩም ብለዋል የዩኒቨርሲቲው ፕሬዚዳንት ዶክተር ዋቆ ገዳ። የዩኒቨርሲቲው አመራር ያሉ ችግሮችን ፈትሾ እየወሰዳቸው ባሉ የማሻሻያ እርምጃዎች በሶስቱም ዘርፎች አበረታች ለውጦች መምጣታቸውን ገልጸዋል። እውነት ለመናገር ሚዛን ቴፒ ዩኒቨርሲቲ እንደ እድሜው አይደለም። ግን ይሄ አንዳንዴ ቻሌንጅን ገልብጠን ወደ ኦፖርቹኒቲ ቀይረን መጠቀም እንዳለብንም አስተምሮናል። ስለዚህ ይሄ ዩኒቨርሲቲ አሁን በቁጭት ስታፉም ሊደርሽፑም በቁጭት እየሰራ ስላለ ብዙ ነገሮች ተለውጦ በቅርብ ጊዜ ውስጥ በርካታ ስራዎች እየተሰራው በአካዳሚው ዘርፍ እንዳያችሁት ብዙ ስራዎች ተሰርተዋል። ሰማንያ አራት ፐርሰንት ግዚት ግዛም ማሳለፍ ችለናል። ፕሮግሬስ አለ በአካዳሚው ዘርፍ ሪሰርቹ ላይ ምንም ስራ አልነበረም፣ ፍራንክሊ ስፒኪንግ ምንም ስራ አልነበረም በሚያስፍል ደረጃ ነበረ። አሁን መነቃቃቶች አሉ እና ሪሰርች ላይም ኮምፒት እያደረግን ኢቨን ሀንቱ ግራንት ሁሉ ሀንት እያደረግን ያለንበት ሁኔታ ነው ያለው። የሚዛን ቴፒ ዩኒቨርሲቲን ከአቻ ተቋማት ጋር ተፎካካሪ ብቻ ሳይሆን ቀዳሚ ለማድረግም በትኩረት እየተሰራ ስለመሆኑ የዩኒቨርሲቲ ፕሬዝዳንት ገልጸዋል።